ሰላም ለእናንተ ሆን ተመልካቾቻችን፣ እንደምንከረማችሁ ህያው ምስክር ሳምንት የቴሌቪዥን ዝግጅታችን ጀምረ። በዚህ ዝግጅታችን እንግዲህ ጊዜያዎች የሚሆነ ሰዓቱን ጠብቃችሁ የምትከታተሉን ተከታታዮቻችን ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም ማለት እወዳለሁ። እንግዲህ በአለፈው ሳምንት በሌላ እንግዳ ወደ እናንተ መጥቼ ነበረ። ዝግጅቱ በማለቁ ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለው። የዩቲውብ ህያው ምስክር የተላለፉ ዝግጅቶቻችን በዩቲውብ ማግኘት አቃተን የሚሉ በርካታ ሰዎች እንግዲህ መልእክት ልከዋል። እናንተ ሁላችሁም በዚህ የምናስተላልፈው መልእክት ሲኤምኤን ቲቪ ክርስቲያን ሚዲያ ኔትወርክ ወይም በአማርኛ ብጽፉ ወይም ደግሞ ሲኤምኤን ቲቪ ኢትዮጵያ ብላችሁ ብትሉ የተላለፉ ዝግጅቶች ሁሉ ማግኘት ትችላላችሁ። እዛ ላይ አሉ መጠቀም ትችላላችሁ ማለት ነው። ዛሬ እንግዲህ አዲስ እንግዳ ይዤላችሁ ቀርብ ያለው ለዛሬ ይዤላችሁ የቀረብኩት ቄስ ተስፋዬ ተስፋዬ ደገሳ እንግዲህ ቤቴል ጀሞ ቤቴል ጀሞ እንግዲህ፣ ቤቴል እና ጀሞ ተራራቁ ቦታዎች ናቸው። ቤቴል ጀሞ። ትንሽ ስለ አንተ ትንሽ ነገር እንግዲህ አድርጋችሁ ስለጋብዛችሁ እጅግ አድርጌ አመሰግናለው። የህያው ምስክር ቲቪ አገልግሎት እንታገለግሎ እኔም በዩቱብ ላይ ፈልጌ ስላጣው ዛሬ ስላገኘኋችሁ ደስ ብሎኛል። ስሜ ቄስ ተስፋዬ እንግዲህ፣ በቤተክርስቲያን ሊጀምር ስሜ ብዙ ስለሆነ ማለት ነው እና ሌሎቹ ዶክተር ይላሉ፣ ሌሎቹ ቄስ ይላሉ። ሙሉ ስሜ ተስፋዬ ደገሳ አመኑ ነው የሚባለው። በትምህርት ያገኘኋቸው ደግሞ ዶክትሬት የሰራው ነኝ። እና በባይብል ሶል ዊኒንግ የምል ፓኪስታን ዩኒቨርሲቲ ፒኤችዲን እዛ ነው የሰራውት። ማስተርስ ኦፍ ሚሽዮሎጂ ስፔሻላይዝ ያደርኩት ደግሞ በኖርዌጂያን ዩኒቨርሲቲ ስታቫንግር በሚገኘው ቪድ ስፔሻላይዜሽን ዩኒቨርሲቲ ነው። ባለትዳር ነኝ። የሁለት ልጆች አባት ነኝ፣ የአስራ ሰባት እና የአስራ አንድ ዓመት። ባለቤቴ የመንግስት ሰራተኛ ናት፣ የሰው ሀብት አስተዳደር በኮልፌ ክፍለ ከተማ ውስጥ ማለት ነው እሺ ቄስ ዶክተር ተስፋዬ ደገሳ ባታዘዘመው ደስ ይለኛል። ኖርዌጂያን ሲምፕሊሲቲ ስለምን ውድ ጀማል ትምህርትን በተመለከተ ለፍቶ ያገኘውን ሰርቶ ያገኘውን ነገር ዝም ብሎ መጣል አያስፈልግም። በርግጥ በፈቃደኝነት አንዳንዶቹ ያስቀምጡታል። አሁን እንደዛ ነው የኔ መመለከት። ለምን ኢትዮጵያ ላይ ያው ከስራው ይልቅ የሰውየው ማዕረግ ነው የሚያስቆጣቸው እና ተስፋዬ ብትለኝ ቀለል እንድልኝና ብዙ እንድናወራ። እሺ ቄስ እያልኩ ላውራና ቅድም የጀመርነው ስንጀምር እንግዲህ ጀሙና ቤቴልን አገናኝታቸው ነበር። የት ጋር የተገናኙት በማልኮ ረጅም ርቀት አለ። ደግሞ ቤቴል መካነ ኢየሱስ ሲባል ጀሙና ቤቴል አንድ ላይ ሆነው ነው ወይስ ምንድን? እንግዲህ ቤቴል ብዙ ናት፣ በአዲስ አበባ ወይም ከአዲስ አበባ ውጪ። ስለዚህ ቤቴል ጀሞ የተባለበት ትልቁ አላማ በፊት ጀሞ አካባቢ ላይ አልነበረም። ባጭሩ ብናገር ማለት ነው። ስለዚህ አሁን እዛ በኦሮምኛ የሚያመልኩ የመካነ ኢየሱስ ማህበረ ምእመናን የቤተል አልነበሩም። ስለዚህ ወዴት ነው የሚመጡ? ወደ ጀርመን አደባባይ ወይ ደግሞ ወደ መከኒሳ ስለሚመጡ እዛ ቤተል ጀሞ መካነ ኢየሱስ ውስጥ መሰረት ቤትል ጀሞ የሚል ይዞ ነው እንጂ ቤትል ራሱን የቻለ ስለዚህ የሚገኘው ጀሞ ነው ጀሞ ነው። ጀሞ በጣም ጥሩ። እንግዲህ ያው ከዚህ በተጨማሪ ደግሞ በሎጎስ የመጽሐፍ ቅዱስ ትምህርት ቤት አስተማሪ ነው ወይስ ዳይሬክተር? የሎጎስ ሚሽን ኮሌጅ ኢትዮጵያ ምክትል ዳይሬክተር ሆኜ ነው ወይ ደግሞ ምክትል ፕሬዚዳንት ሆኜ ነው ማገለግለው። ፕሬዚዳንቱ በስታቫንገር ኖርዌይ የሚኖር ቄስ ዶክተር ጆዋሊ ባሌ ይባላል። እሳቸው የፊጂ ሀገር ዜጋ ናቸው፣ ግን በኖርዌይ ነው የሚኖሩት ማለት ነው። ኖርዌይም ኖራል ማለት ነው። ኖርዌይ ሁለት ዓመት ለማስተርስ ትምህርት ሄጄ እዛ ኖሬ አለው እንደ ተማሪ ያው፣ ሶስት ዓመት ቢባለም ሁለት ዓመቱ የትምህርት ጊዜ ነበረ። እዛም ቅድም እንዳነሳሁት በሚሽን ላይ ስፔሻላይዝ ያደረግን ያኔ ቄስ ማን ነው ዶክተር ኤርሚያስ ኢገስ ሲያስተምሩ የነበሩ አሁንም ቃሎት የሚያገለግሉ የኔ አድቫይዘር ነበረ። እሱ በኋላ እመጣበታለን። ሚሽንን የመረጥኩበት ደስ ስላለኝ ሳይሆን የሚሽኑ ባለቤት ክርስቶስ ገብርኤል ቤተ ክርስቲያን ውስጥ ሊያቆኖኜ ያለው መጥቶ ከዛ መጠቀኝ። እንግዲህ ያው ወደ ኋላ እንመለስ፣ ለአሁን እንነቃከር እና ያው ከመጨረሻ ሊጀምር ነው። ወደ ኋላ ደግሞ እንሂድና ልጅነት የት እንደተወለድክ እንዳደግክ፣ እንደው ከዛ ጀምሮ ህያው ምስክር ስለ ዝግጅታችን እንዴት ተረከልን የማዳመጥ ነው። መስሪያ እንግዲህ ጌታ ይርዳኝ ብዬ ጀምር። ጥሩ ነው። የተወለድኩበት ገጠር አካባቢ ነው ስሬ የምትባል በምስራቅ ወለጋ፣ ወደ ምስራቅ ወለጋ ነቀም ስትሄድ ስሬ የምትባል ትንሽ ገጠርዬ አካባቢ ነው የተወለድኩ፣ ግን እድገቴ ነቀምት ላይ ነው። አንድ ብዬ የቀለም ትምህርት የጀመርኩበት ነቀምት ላይ ነው። ያው እዛ ስሬ ከተማ ላይ ተወልደን ነቀም ስንመጣ፣ የመጀመሪያ የቄስ ትምህርት ቤት ተማሪ ነኝ። ዲያቆን ነኝ። ግኢዝ መማር ያለበትን አንድ ሰው በኦርቶዶክስ ቤተ ክርስቲያን ተምሬ ለቅስና እየጠበቁኝ ነበር። ኢየሱስ መጣ። መጀመሪያ ወደ ቤተሰቦችን ና ልጅነት ምን ይመስላል ቤተሰቦችን ይመስላሉ? ከልጅነትን ጀምር ልጅነት እኔ ሰባተኛ ላይ ያለው ልጅ ነኝ። ሁለት ሴት እና አምስት ወንዶች ነን። እና ያው የገበሬ ማህበረሰብ ወይ ደግሞ ገበሬ ቤተሰብ ውስጥ ነው ያደግኩት። አባቴም እናቴም ወደ ቀለም ትምህርት የመጣ ሰው የለም። በእኛ ቤተሰብ ሁለት ሰዎች ናቸው፣ ወንድሞቼ ማለት ነው። ስለዚህ እግዚአብሔር በዚህ ጨለማ በሚመስል ወይም ህይወት ውስጥ ነው የተወለድኩት። አባቴም ወደ ጌታ እናቴም ወደ ጌታ ሄደዋል አሁን፣ እና ሌላው ስድስተኛ ለምትገኝ እህታችንም ወደ ጌታ ሄዳለች። ስለዚህ ወንድሞቼ ናቸው ማለት ነው፣ ነቀምት ላይ የሚኖረው እና ቤተሰቦቼ። ያኔ በልጅነት ምንድን ነበረ ቤት ውስጥ የነበረው ነገር የሚመስል ነበር? ለምንስ ወደ ቅስና እንድትሄድ ማለት ቀደም ትምህርት ሳትጀምር ነው ወደ ቅስና ላኩህ አይደለም? ኤግዛክትሊ። ምክንያቱም እኛ አንደኛ አባትና እናቴ የኦርቶዶክስ አክራሪዎች የሚባሉ ያኔ፣ አሁን ሳይሆን ነበርን። ና ደግሞ ሀብት አለን። ከአካባቢው ማህበረሰብ ውስጥ ወፍጮ አለ። ቅቤ ከነቀምት ይመጣና ከኛ ቤት ወደ አዲስ አበባ ይላካል፣ ወደ ነቀምት ይላካል። እናቴ ትጉህ ሰራተኛ ናት፣ አባቴም ገበሬ ነው። ከዚህ የተነሳ ያኔ ስሬ ከተማ ላይ ደግሞ ቄሶች ከነቀምት ይመጡ ነበረ። ሀሁሂሃ ለማስተማር ማለት ነው። በጣም ጎበዝ የሆነውን ወጣት ወይ ደግሞ ወንድ ልጅ ካገኙ ወደ ቅስና ያመጣሉ። እኔ ተመረጥኩኝ ማለት ነው። ስለዚህ ቄሶች ቤታችን ነው የሚበሉ፣ ቤታችን ነው ተስካር የሚደረገው። ተስካርም ሲሆን ሰንበቴውም ቢሆን የሚፈለገው እንደ ኦርቶዶክስ ቤተ እምነት የሚደረጉ ስርዓቶች፣ ሀብትም ስላለ ቄሶችን በእኛ ስለሚረዱ ከዚህ የተነሳ እኔን መረጡኝ ማለት ነው። እንግዲህ በነሱ ምርጫ ውስጥ የእኔ አመለካከት ለዛሬው በኋላ መጣበታለን አለን። እግዚአብሔር ጣልቃ ገብነት አለው ማለት ነው። አንተስ ምርጫ ነበር ያኔ? ምንም አላቅም። ያው ኦርቶዶክስ ውስጥ ስንኖር አባት እናቶቻችንን በሚመርጡልን መንገድ ነው የምንሄደው። ምንም እኔ ጊዙን እድሉን ያገኘውት እኔ ጊዝ አስተምረውኛል እኔም እንደነሱ ቄስ ሆናለሁ ብዬ ራሴን ገምቻ አስቤ አላቅም። ያው በቤተሰብ ምርጫ ስለሆነ፣ ግዛውን ትችላለህ? ጊዝ ብዙም አልችልም። አሁን አብዛኛው እንግሊዝኛው ሸፍኖታል። ባይዘው ዘጠኝ ቋንቋዎችን መድረክ ለመክፈት እችላለሁ ነው። እንዴን ናችሁ ሰላም ናችሁ ብዬ ለማግባባት ማለት ነው። ዘጠኝ ቋንቋ ምን ምን? ከመጀመሪያው ልጀምር። ኦሮምኛ የራሴ መአፍ መፍቻ ቋንቋ፣ አማርኛ አማርኛ፣ እንግሊዘኛ፣ ኖርዌጂያን፣ ሱማሌኛ፣ ትግረኛ ብያለሁ። ትግረኛ፣ ሩዋንዲስ፣ ዩጋንዳ እንዲሁም ደግሞ ምንድን ናቸው? አንድ ኢትዮጵያ የሚመስሉ መደጋስካር ነኝን ነኝን። እንዴት? አሁን እሺ፣ ለፈትን ነው ኢየሱስ ክርስቶስ ያድናል ብለ በሱ ላይ አልሰለጠንኩም። ልክ ዳውት ያለችው ልጠቀምና ና፣ እንዴት ናችሁ፣ ሰላም ናችሁ? እኔ የመጀመሪያ ሰላምታውን እና መድረክ ለመክፈት ይህንን አንደኛ ከልጅነት አልፎ ወደ ኮሌጅ ስመጣ የቋንቋ መምህር ነኝ። ሜጀር የእንግሊዝኛ ነው፣ ማይነር ኦሮምኛ ነው እና ይሄ እንዴት መጣ ብለህ ከጠየቅ መጠየቅም ስለማይቀር ወደ ኋላ እንመለሳለን፣ ወደ ግዕዙን እንመለሳለን። ቋንቋው ወደ ቄስ ትምህርት ቤት ገባህ የሚባለው ወይም ደግሞ ዲያቆን ያንን የግዕዝ ዘመኑን ከጨረስክ በኋላ ወደ ድቁና ነው የምትመጣው። ዲያቆን ሆነ ደግሞ ከአገለገ ከሰራ በኋላ ደግሞ ወደ ቅስና ቆሎ ትምህርት ቤት ይባላል። ያኔ መጀመሪያ ምንድን ነው የተማርከው? ያኔ ግዕዝ ነው እና ቋንቋውን ማለት ነው። ቋንቋውንና የቤተ ክህነቱን አገልግሎት እንዴት ከካህን ጋር ማገልገል እንዳለብን፣ የኦርቶዶክስ ምንድን ነው የሚባለው፣ ይሄ ዶክትሪን ነው የሚባለው በእንግሊዝኛ ይሸፍነዋል ብያለው፣ ቃኖና ዶግማ ይሉታል። ቃኖናውን በትክክል አጥንተን ከነሱ ጋር እናገለግላለን። የኔ ተራ እጣን ማጨስ ነው። ያው የድቅ ዲያቆን ስራ ይሄ ነው። ከነሱ ጋር ሆኖ እዛ ማደር፣ ማገልገል፣ እነሱንም ማገዝ ማለት ነው። በዛን ጊዜ ስለ መጽሐፍ ቅዱስ ምን ታውቅ ነበር? ለምሳሌ አንብበሃል? መጽሐፍ ቅዱስ ላይ ነበረ። መጽሐፍ ቅዱስ እኔ ጋር የነበረው ያኔ ሰማና አሃዱ የሚባለውን ነው። ስቲል እስካሁን ሙሉ መጽሐፍ እዛ ውስጥ አለ አለው። እና እዛ ያንን ነው እኔ የሳነብ በጣም ጥያቄ ይፈጠር ነበረ፣ በአይምሮዬ ውስጥ ለምን የምለው ጥሩ ነው። አንደኛ እያነበብኩ መጽሐፈ ሳሙኤል ላይ አንድ ብዙዎችን ሊያነጋግር ይችላል ታቦት የተሰረቀበትን ቦታ እንዴት እንግዲህ እንግዲህ በኦርቶዶክስ ቤተ እምነት ታቦት ማለት የተከበረ እና ያው እንደ ቤተ እምነቱ ቃኖን የሚኖርበትና እና ሕዝቡ የሚያገለግልበት ነው። እንዴት ተሰረቀ? የምለው ጥያቄ በውስጥ የተፈጠረና ነፍስ አባት እንላለን ያው እንግዲህ ያሳደጉን ቄሶች፣ አሁን ይሄ መጻፍ ቅዱስ ላይ ያየሁት ታሪክ ነው ያንን ጥያቄ ፈጠረብኝ። ወደ መጠየቅ መጣው። ያኔ እንግዲህ ከተሰጠ ውጪ መጠየቅ አችልም። እንደ አሁኑ አይደለም። እዛ ቤተ እምነት ውስጥ አሁን ይጠይቃል ትውልዱ ማለት ነው። ያኔ ስጠይቅ ግን እነሱን ወደ ጥርጣሬ አመጣቸው። እንዴት ታቦታችን ሊሰር ቻለ? እኛ ምን የምናመልክበት፣ ምንኖርበት? ይሄንን ብዬ ስጠይቀው ማን ነው ይሄንን የነገረ? ይሄው መጽሐፉ ላይ አለ አልኩ። አንተ ይሄ መጤ ሃይማኖትን ትምህርት ነው አይደል ይዘህ የመጣኸው አሉኝ። አባ እኔ ጋር የሚያገለግሉ ምንድነው፣ ምንድነው መጤ ሃይማኖት ብዬ እኔ ደግሞ ወደ ሌላ ጥያቄ ገባሁ። ማታ እኮ ሆነ። አዎ ምንም አላቅም እኔ እያነበብኩ እንግዲህ ያው ቆሎ ተማሪ የሆነ ወደ ኦርቶዶክስ ቤተ እምነት ስትመጣ መጨረስ ያለብኝን መጨረስ አነባለሁ፣ መጽሐፉ ከኔ ጋር ስለሚኖር፣ ያንን ጥያቄ ሊመልሱልኝ አልቻሉም። ስለዚህ ይሄ እንግዲህ ኦልሞስት ሰባ ሰባት ይሄ ረሃብ፣ የኢትዮጵያ ውስጥ የተከሰተው ረሃብ እኔ አለው እናቴ እንደነገረችኝ ማለት ነው። ቁመቴ አጭር ቢሆንም ትንሽ እና ሰባ ሰባት የሚባለው ረሃቡ ሲከሰት እናቴ ነግራኛለች። እና እናንተን ይዤ እንዲህ አይነት ቦታ ሄጄ ሰርቫይቭ አርገና ኖረናል ብላ ነግራኛለች። ከዛ ቄሱ እኔን ወደ ኮሚቴዎች አመጣ። ይሄ ልጅ የሚጠይቀው የኛ ቤተ እምነት ጥያቄ ያልሆነና ነው የሚጠይቀው እና ለሱ ስብሰባ ይደረግ ብለው ስብሰባ አደረጉ። እኔ ይሄው መጽሐፉ ነው የሚለኝ። እንዴት ተሰረቀ? በዛን ዘመን ተሰርቆ እንዳውም የተቀመጠበትን ቦታ ዲያጎንን ሰባበረው፣ በእባጭ መታቸው ይላል። ይሄው ቃሉ ይሄ ነው። አንተ ይሄንን የመጠየቅ መብት የለህም። አንተ ከኋላ ከአንተ ጀርባ ሌላ የሚያስተምር መጽሐፍ ቅዱስን የሚያስተምር አለ። ምክንያቱም ያኔ እንግዲህ ከኦሮሞ ቤተሰብ ደግሞ እንደመጣው አትሳቅድመን ብያለሁ። ይሄ ማለት ደግሞ ዘረኝነቱ ሳይሆን በሄድ ሰማ ሀያዎቹ ክፍለ ዘመን የተጻፉትን መጽሐፍን በኖርዌይ ዩኒቨርሲቲ አገኙ። ለኦሮሞ ተወላጆች ቅስና አይሰጥም። ያኔ በምስራቅ ወለጋ ዙሪያ ላይ ማለት ነው። ቤት መጥረጉ ሌሎ ሌሎችን ይሰራሉ እንጂ የቤተክን ቅስና አይሰጣቸውም። አንደኛ አማርኛ ቋንቋ የመላእክት ቋንቋ ተብሎ ስለሚሰጥና ስለሚያስተምሩ ስቲል አለ። አሁን ማርካይቩ መጽሐፉ ማለት ነው። የት ነው ያገኘው? ቻገር አዎ፣ ኖርዌይ ስታቫንገር ዩኒቨርሲቲ ውስጥ አለ። ማን የጻፈው? አባ ሰላማ ከሰተ ብርሃን የሚሉ መጽሐፍ አዲስ ኪዳንን የተረጎመው ቄስ እንሳቸው ናቸው የጻፉት። እና አባ ሰላማ ከሰተ ብርሃን ይላል ስማቸው እና ባልሳሳት ሶ እንግዲህ ከዚህ ጋር ለማያያዝ ነው አንደኛው፣ አይፈቀድል ይሄ ጥያቄ ወደ ምናልባት ፖለቲካ ቀይረውታል። እኔ ቅስናውን እንድፈልግ ያገፋፋቸው ወይ ደግሞ ከኔ በኋላ ሌሎች አሉ ብሎ ስለጠረጠሩኝ፣ ምንድነው መገዘት የሚባለውን ታውቃለህ? ድሮ አማርኛ የተገዛ ሰው ኦልሬዲ ምንም ማድረግ አይችልም ማለት ነው። ተወያዩ ይሄን ጥያቄ አንደኛ አንተ ዲያቆን እንጂ መጠየቅ አልችልም። የራስ ቦታ ነው ማገልገል እድሜ ስደርስና ትምህርቱን ስጨርስ ደግሞ ይገባሃል ሲሉ፣ ይሄ ጥያቄ ከውስጤ በቃ እሳት መጫር ጀመረ። እንዴት ምን አጠፋው? እኔ የጠየቅሁት ጥያቄ እንግዲህ ከኔ ብቻ አይደለም። እግዚአብሔር ሲፈጥር ሰውን ሲፈጥር ሕያውን መንፈስ እፋለበት ይላል። ያ ሕያው መንፈስ የእግዚአብሔር መንፈስ ነው። በውስጣችን ያለው እሱ ይጠይቃል። ዛሬ እዛ ስላለን እዚህ ስላለን ሳይሆን ማንኛውም ፍጥረታዊ ሰውን ከውስጡ ይጠይቀዋል። የመመለስና ፈልጎ የማግኘት የሰውየው ነው። ሶ ከሰንበቴ ምንድነው የሚባለው? በቃ ተባረርኩ ነው የሚባለው። ይወገዝ ነው የተባልኩት። እኔ አልገባም። አንደኛ ምን እስከማደርግ ነው? እሺ እናንተ ከከለከላችሁኝ ወይ ትምህርት ስጡኝ፣ ወይ ደግሞ ከተሳሳትኩኝ ምከሩኝና ግጻጼን ጨርሼ ትምህርቴን ልቀጥል። አይ አንተን እንዳውም ለአባትና ለእናትህ ነግረን ለዚህ ቅስና መምጣት አችል ማለት ኦኬ ብዬ ታውኩኝ ነው። ይሄ እንግዲህ ስሬ የምትባል ከተማ ላይ ነው። ከዛ ልክ 80 80 አመተ ምህረት ማለት ነው ወደ ነቀምት መጣን። ልክ ነቀምት ስንመጣ የተስፋዬ ጋብሶ መዝሙር ያኔ መካነ ኢየሱስ ውስጥ በጣም ይወደዳል እና የእሳቸው ነው መሰለ የእግዚአብሔር ቃል አያረጅም፣ ዘላለም ይኖራል። ከሌሊቱ አስራ አንድ ሰዓት ላይ ይጀመራል ዶሮ ነቀምት ላይ መካነ ኢየሱስ ቤተክርስቲያን ጠዋት ጠዋት አስራ አንድ ልክ ሙስሊሞቹ እንደሚያደርጉ መዝሙር ይከፈትና አምልኮ ይጀመራል። ገብርኤል ውስጥ ተኝቼ ያ ድምጽ ወደ ጆሮ የመጣ የመካን ኢየሱስ እና የገብርኤል ስፒ ምንድነው ማይክራፎን ልክ ይሄኛው እናቴ ይላል፣ ይሄ ደሞ ኢየሱስ ይላል። ሁላችንም ሁለታችንም እንሰማማለን ማለት ነው። ሶ ያ መዝሙር ተዘምሮ እንግዲህ ፋሲካ አካባቢ ነው፣ እና ቄስ አለማየው ልጅራ ይባላል አሁን አሜሪካ ነው የሚኖረው የዕለቱ ሰባኪ እሳቸው ናቸው። መንገድም እንግዲህ ማታ ይሄ አርብ ገባን። እንደ ኦርቶዶክስ ቤተክርስቲያን ቤት እምነት አርብ ነው የሚገባው ለእሁድ አገልግሎት፣ ፋሲካ አካባቢ ማለት ነው። ገባን አርብ ምሽት ላይ ይሰብካል። መንገድም እውነትም ህይወትም እኔ ነኝ እያለ ይሰብካል። እሱ አዳምጬን ያው እዛ ገብርኤል ስላለው ዝም አልኩ እና ተኛው። ለሊት ያ ድምፅ በግ መስሎ መጣብኝ። ትንሽዬ በግ ነጭ ነው። ከአይኑ ውስጥ ብርሃን ብቻ ነው የሚታየኝ እና እውነትም መንገድም ህይወትም እኔ ነኝ፣ ብትከተለኝ አባት ሆንላአለው፣ እናት ሆንላለው፣ መንገድ አሳይሃለው ይለኛል። ደነገጥኩኔ ተነስቼ ሮትኩና ቄሱ ኦርቶዶክስ ቄሱ ጋር ሂጄ ምንድነው የሆነ በጋየው በጉ ደግሞ ይናገራል። ከአይኑ ውስጥ ብርሃን ይታየኛል። እውነትም መንገድም ህይወትም እኔ ነኝ ይላል። እንግዲህ ዮሐንስ ወንጌል ላይ ያለውን ቄሱ የሰበከውን ወደ እኔ የመጣ ስለው፣ ይተኛ አሁንም ቅጀት ጀመረ። እንደያለ ተኛው። ለካ ቅጀት አይደለም እሱ። ቅዳሜ ጠዋትም መጣብኝ፣ ሊነጋጋ ስል መጣብኝ። እኔ ተጨነቅኩ። አባ ወይ ጸልዩልኝ ወይ የሆነ ነገር አድርጉኝ አልኳቸው። ምንድነው የታየ? እውነትም መንገድም ህይወትም እኔ ነኝ ይላል። በጉስለኝ በመስቀል አማተት ማማተት ነው የሚባለው። አዎ ማተብ አደረጉና ሂድና ተኛ። አንተ በቃ ትጨናነቃለህ እንደ ያለ፣ አልጨናነቅም አልኳቸው። ምንድን ነው የምታስብ? ምንም አላስብም። ተኛው። እሁድ ጥዋት ላይ እንግዲህ እንደ መካን ኢየሱስ ቤተክርስቲያን ነቀምት ላይ ተራራ ስብከት የሚባል ፕሮግራም አላቸው። ልክ ፋሲካ እሁድ ሊነጋ ስል ወደ ተራራ ሄደው ሁሉም እየዘመረ ከከተማው ላይ እየዘመረ እልል እያለ በኦሮምኛ በአማርኛ፣ በተለያየ ቋንቋ ወጣቶች፣ ቤተ አማኞች በሙሉ እየዘመሩ ተራራ ላይ ሄደው ስብከት እዛ ነው የሚደረገው። ልክ ሊነጋ ስል ጠዋት ላይ ሌላ ሰባኪ ይህንን ቃል ይሰብካል። መንገድም እውነትም ህይወትም እኔ ነኝ፣ እኔን የሚከተል ይለ ከዛ እኛ ደግሞ ጀምረናል ቅዳሴው ማለት ነው ኦርቶዶክስ ቤተ ክርስቲያን ውስጥ ስንጀምር ልክ ከአጠገብ እጣን የሚያጫጫ ሲሆን ወንድሜን እንዲህ አክሽንት ቤት ደርሼ የመጣው ብዬ ለሱ ነገር፣ ሁለቱን እጣን ማጨሻ ይዞ ይዞ እሱ እንዲህ እንዲህ ያደርጋል። ከዛ ነጠላይን ሰብስቤ ፔስታል ውስጥ አስቀምጬ ቀጥ አድርጌ መጣሁ። ቤተ መካነ ኢየሱስ ቤተ ክርስቲያን ነቀምት ላይማ ይሄ እንግዲህ 82 83 አካባቢ ማለት ነው። ሶ መጥቼ ገባው መካነ ኢየሱስ ለመጀመሪያ ጊዜ የገባሁት ቤተ እምነት መካነ ኢየሱስ ነው። ልክ እኔ ልጅ ነኝ ስገባ አገልጋዩ ይሰብካል፣ ከመድረክ ላይ ይሰብካል። እኔ እንግዲህ ልክ እንደ ኦርቶዶክስ ቤት መስሎኝ ቀጥ ብዬ ወደ ፊት ለፊት መጣ። ፊት ለፊት ላይ ቁጭ አልኩኝ፣ ቦታ አገኘሁ። ትልልቅ ሰዎች ናቸው ከፊት የሚቀመጡ መካነ ኢየሱስ። መጥቼ ዳር ላይ ቁጭ አልኩኝ። ሰውዬ ሰብክ አለቅሳለሁ፣ አለቅሳለሁ፣ ያየኛል፣ አለቅሳለሁ በኋላ ከጨረሰ በኋላ ሲወርድ ከመድረክ ላይ አገኙ። ሌላው እየዘመረ እየወጣ ነው። ይህንን ሰውዬ ማወቅ እፈልጋለሁ አልኮት አልኩት። የትኛውን ሰውዬ አለኝ። አሁን መንገድም እውነትም ህይወትም እኔ ነኝ ብለህ ስለ እሱ ስትናገር እኔ እኮ ሳለክስ የነበረ ሰውዬው ነው የሚያስለቅሰኝ አለ። ማናንተ ዘማሪ ኬት ከኦርቶዶክስ እንኳን በሰላም መጣ ወንድሜ ብሎ ተንበርከካል። ምንም አላወራኝ ተንበርከካል። እጁን ጭኖ ሲጸልይ መንፈስ ቅዱስ ተሞላ ሁኔ በመካን ኢየሱስ ውስጥ ማለት በልሳን በቃ አወራው። እዛው ሰው ሁሉ ሌላው የወጣ ሌላው ግር ብሎ ያየኛል። እኔ መሬት ላይ ተንከባልዬ በልሳን እያወራው ላብ በላብ ሆንኩ። ሰውየው ቆሞ ይጸልያል፣ እሱም በልሳን በኋላ ላይ ከጨረስን በኋላ ሄደ። እሱ በቃ መሪዎችን አገኝና በኋላ ትምህርት ጀምር ብሎ ሄደ። እኔ በጓሮ በኩል ትንሽ የመካኒሱ ትልቁና ሚሽነሪዎች የሰሩት ከጎን የተቀጠለች ቤት አለች በእሷ ውስጥ አድርጌ ቀጥ አድርጌ መጣው ገብርኤል ምክንያቱም እየወጣ ነው ህዝቡ ወደ ተራራ ነው የሚሄደው እንጂ ስለእኔ ምንም ግድ ያለው የለም ሲሄዱ እኔ ገብርኤል ውስጥ መጣው ነጠላ የለብሼ እንግዲህ ላበላበኛለሁ አስባል ከዛ በኋላ ስመጣ ልጁ የት ቆያለኝ አይ እዚሁ ነበርኩ ሽንት ቤት ወረፋ ብዙ አልኩ ከዛ የሚደረገውን እጣኑን አጠንኩ እና አልኩኝ ወጣን። ልጁ ተጠራጠረ። ምንድን አንተ እንዴ የሆነ ምግብ በልተመጣ እንዲ ለምስል ሆነ ደሳ ካንተ አያለው አለኝ። ለካ እሱ አትሞኛል አትሞኛል በመንፈሱ አትሞኛል። ይሄ ጌታ ማለት የኔ ደሳ ልጁ ላይ ሪፍሌክት ማድረግ ጀመረ። አይ እኔ ምንም አልበላሁም ብዬ እንዳይነቃብኝ ዝም አልኩና ፕሮግራሙ አራት ሰዓት አካባቢ፣ ቅዱስ ቅርብ ማቅባት ቅዱስ ነው የሚሉት እነሱ ወሰድን፣ ገባን። በሳምንቱ ነው እንግዲህ ጦርነቱ የሚጀምረው። ሰንበቴ ፕሮግራም ገባን። ስንገባ እንግዲህ መዝሙር አለ፣ ይዘመራል። ደሳ ነው እዛ ላይ ሀሌሉያ አልኩኝ፣ ሳላውቅ። በምኔ እኔ ገምቼም ፈጥሬም ያልኩ። ሁሉም ሲዘምሩ የነበረ ሰንበቴዎቹ ጸጥታል። እኔ ብቻ ቆምኩ፣ ላብ በላብ ሆንኩ። ምንድነው አለው። ምኑ አልኳቸው። እንዴ ያልከውን ታውቋለህ? ምንድነው ያልኩ ሁላቸውም። አንተ እኮ ሀሌሉያ ነው ያልከው የጴንጤዎቹ ምንድነው። ሀሌሉያ ጴንጤ አለው። እንዴ አልኳቸው። ከዛ በኋላ መጠራጠር ጀመሩ። እንግዲህ መሪ ነኝ እዛ ውስጥ መጠራጠር ጀመሩ። ሄድን፣ እኛ አምስት ወጣቶች ነን። እንደዚህ ስንጫወት ስለ ታቦቱ እንዴት አይመልሱልንም? እኛ የጠየቅነው የቤት እምነታችን መጽሐፍ ቅዱስ የሚጠይቀውን ነው ብለን ስንል በኋላ ፕሮግራሙ ካለቀ በኋላ ተገናኘን። አምስቶቻችን አንተ አለኝ አንዱ አሁን አሜሪካ ነው ያለው መንፈስ ቅዱስ የሚባለው ሳያገኝ አልቀረም። አንተ ሰውዬ ተጠንቀቃለ። እኔ ያላቅም ከሆነው ከውስጤ ይግላል፣ አልኩት። ከውስጥ የሆነ ነገር ይግላል፣ ደስ ይለኛል። ደግሞ እሱ ያንን ሀሌሉያ ስል ደስ፣ እንግዲህ አሁን ለብቻችን ነው፣ ሀሌሉያ ስል ደስ ይለኛል። እና አንደኛውም ተነክተዋል መሰለኝ፣ ቀጥል፣ ያበጠ ይፈንዳ አለ። እሱ ልክ አንድ ወር ባለፈው ሁለተኛ ወር ላይ እንግዲህ ሰማንያ ሰማንያ ሁለት ሰማንያ ሶስት ሰማንያ አራት ይሄ ነው እና አሁንን የማወራው ከዛ በኋላ አምስታችንም በልሳን መውራት ጀምር። ከዛ በኋላ አልሄድኩም፣ ዛ መካኒሱ አልሄድኩም። ስቲል አሁንም ገብርኤል ውስጥ ነው። በኋላ ነገሩ ከተሰማ በኋላ አምስታችን ተጠራን። ከዛሬ ቀን ጀምሮ ይሄንን ይሄንን ብታረጉ ሃሌሉያ የሚባለው መጮው ምናምን ኢየሱስ ጌታ ነው የሚባለውን ካደረጋችሁ ኦረዲ አንት ታሰራላችሁ። ሁለተኛ ከኛ ቤተ እምነት ጋር ማይሆነውን እያደረጋቸው ነው ሲሉ፣ እኛ ዝማን አባቶች ናቸው እኛን የሚመሩ ነው ዝም አለን። ከዛ በኋላ አንድ ቀን አንድ ወጌላዊ አብዲሳ ይባላል። እሱ ልጆችን ይዞ ከተማ እየጠረጉ ነቀምት ላይ እኔ እንግዲህ አሁን እድሜም እየደረሰ መጣና ወደ ሊስትሮ ስራ ገባው። ወደ ሊስትሮ ስራ ሊስትሮ ኦልሞስት ለስምንት ዓመት እንዴት ማለት ቤተሰቦቼ ሀብታሞች ነበሩ፣ ቤተሰቦቼ ሀብታሞች ነበሩ። እንግዲህ የኢየሱስ ፍቅር አሸነፈኝና ቤተሰቦቼ መሀል እኔ በአዱ ሆንኩኝ ከእነሱ ጋር አወቁ። ኦረዲ ቄሱ እኛ ቤት ነው የሚያስተምረው ትምህርቱን አቆምኩ። ይሄ ታወቀ። ሁለተኛ እሱ ጴንጤዎችን ነው የሚከተለው ብለው ነግሮታል ቄሱ አባቴን። እፈራለሁ ከተናገርኩ እንደሚያባረረኝ፣ ታው መግቢያ ደግሞ የለኝ እነሱ ቤት ነው ምኖረውና፣ ስለዚህ ቤተሰቦቼ ከሰሙ በኋላ አባቴ ሰምቶ ያው እንግዲህ አንተ ዱርዬ ነው ያኔ እንግዲህ አንተ ዱርዬ ከዛሬ ቀን ጀምሮ እስቲ ኢየሱስ ያኖርህ ወይ ደግሞ ቤቴን መጥቶ እኔን የሰራ የሰራውለት ብሎ አንተን ካኖረ እኔ ወንድ አይደለም። ወደ ትምህርት ተመለስ፣ ቄስ ነው የምትሆነው፣ በዚህ ነው የምታገለግለው አለ ከዛ በኋላ አልችልም አልኩ። እንዴት አለ እኔ ኢየሱስ የሚለው መጽሐፍ ቅዱስም እንደሚናገረው እሱ ቤት አለው፣ እሱ ጋር ነው የሚኖረው። የአባትነት ፍቅር ነው የሚቀርብኝ እንጂ እኔ ከሱ ጋር ነው የሚኖረው። ከዛሬ ቀን ጀምሮ ምግብ እንዳይሰጠው፣ እዚህ ቤት እንዳይኖር። ሁለት ሳምንት ውጭ ነው እኔ ጎዳና ላይ ነው ሳድር ነው ወጣው ከቤት ማለት ነው። ወደ ቤተ ክርስቲያን አልሄድኩም፣ ወደ መካነ ኢየሱስም አልሄድኩም። ምክንያቱም ማንም አንተ እንዲህ ነው ብሎ እኔም ኮኔክሽን የሚባለውን አላቅም ማንንም ማለት ሶ ይሄኛው አብዲሳ የሚባለውን አገኘውና አንድ ቀን መጣው። ልጆች ይዘምራሉ። ልጆች ሲዘምሩ እኔም ማልቀስ ጀመርኩ። እንግዲህ እንዴት እነዚህ ልጆች በሕፃንነታቸው እንዲህ ይዘምራሉ የምል መንፈስ ቅዱስን በውስጥ ስላለ ማልቀስ ጀመር። መጨረሻ ላይ እሱን ያዝኩና እኔ መዘመር እፈልጋለሁ። ደበስ ደበስ አደረገና መዘመር ነው የምትፈልገው? አዎ። እምነት ማፀኛ ተምረሃል? አልተማርኩም። የት ነው የምትኖረው? እኔ ጎዳና ላይ ነው የምኖረው፣ ቤተሰቦች የለኝም። እንዴት እንዲህ እንዲህ ጌታ ክርስቶስን ሲቀበል ኢየሱስ ሲከተል ተባሪ ብዬ ስነግረው በቃ ችግር የለም፣ እሁድ እሁድ ናና ትምህርትን ተከታተላል። እንግዲህ ወደ ዘጠናዎቹ አካባቢ መጣው ደርግ ስልጣን ሲለቅም፣ እኔ በሕይወት አለው እስከዛ በጎዳና እያደርግ ሊስትሮ እሰራ ነበር። ሊስትሮ ምክንያቱም ለመኖር ለመብላት ያ። እግዚአብሔርን ትልቅ እጅግ አድርጌ አመሰግነዋለሁ። ዛሬ ላይ ያለሁት ሕይወት ያኔ እሱ ባያስተምረኝ ኖሮ ዩኒቨርሲቲ ከገባው ይልቅ ያን ሕይወት አስተምሮኛል። ዩኒቨርሲቲ ወረቀት ነው የምታገለባብጠው እንጂ ፊደል ነው የምትቆጥረው እንጂ ህይወትን አታገኝም። ግሬን ልታገኝ ትችላለህ። ያ ህይወት ዛሬ ስራና ወንጌል አብሮ እንዴት መሄድ እንዳለባቸው አስተምሮኛል። ከዛ በኋላ እስቲ ምክንያቱም ሊስትሮ የሆነ ጎዳና ተዳዳሪ የሆነ መቼም ብዙ ገጠመኞች ይኖረዋል፣ ማለት መታለፍ የሌለባቸው በዛን ጊዜ ያለ አንተ ያለፍካቸው፣ ዛሬ ደግሞ እዛ ውስጥ ያሉ ሰዎች ስላሉ እሱን ትነግረናለህ። እረፍታታችን ስለደረሰ እረፍት አድርገን እንመልሳለን። ተመልካቾቻችን እየተከታተላችሁን ጥቅት ህያው ምስክር ዝግጅታችን ነው። የዛሬ እንግዳችን እንግዲህ ቄስ ዶክተር ዶክተር አቶሎ ይምልኝም ያው ዶክተር ዶክተር ተስፋዬ ነው። ከእረፍት በኋላ ተመልሰን እንገናኛለን። ከእረፍት በኋላ ጠብቁ።